ጠጠር በመወረወር ጉዳይ ላይ የሚታዩ ስህተቶች አሉና እነሱን ትንሽ ለማስተካከል ወይም ለማስታወስ ያክል ነው። ጠጠር የምንወረውረው የመጀመሪያው ቀን የውመልዒድ ማለት ነው። ከፈጅር ጀምረን ነው ብለናል። ያው ቀድሞ የሚገቡ ሰዎች ቀድሞ መወረር ከፈጅር በፊት ይፈቀድላቸዋል ተብሏል። ወይላ ፈጅር ከፈጀረ በኋላ ነው። አለዛ ፀሐይ ከወጣ መጀመሪያ አለበት። እስከ መቼ? እስከ ቻሉበት ድረስ ፀሐይ እስከሚገባ ድረስም መወርወር ይችላሉ። ከዚያም በኋላ ዛህማ ከሆነና ሰው ከበዛ ቦታ ወረፋ ካልደረሰው ማዘግየት ይቻላል። ወላኪን የአስራ አንደኛው ቀን በዒድ በበነጋው ማለት ነው። አስራ ሁለተኛው ቀን፣ አስራ ሶስተኛው ቀን ላይ ግን በዕደ ዘዋል ነው የሚጀምረው። ጠጠር መወርወር የምንጀምረው ከዙሁር ሶራት በኋላ ነው። ዙሁርን ሰግደን ወይም ዘዋለ ሸምስ እንለዋለን ፀሐይ ወደ መግቢያዋ ዘንበል ካለችበት ከመካከል ሰማይ ዘንበል ካለችበት ሰዓት ጀምሮ እላ ማሻ አላህ እስከሚሻ እስከሚችለው ድረስ ምሽቱን ሁሉ መወርወር ይችላል ማለት ነው። የሚጀመረው ግን ከመሃል ሰማይ ፀሐይ ከደረሰች በኋላ ከዛ ካለፈች በኋላ ነው። ግን አሁን የምታዩት ነገር ምንድን ነው? ፈጅር እሱ ቢሰግደን ወጣ ስንል መንገዱ አያስገድም። የት እየሄዱ ነው? ጠጠር ሊወረውሩ። ማናዘዛቸው ማንፈቀደላቸው ነው? በዛን ሰዓት ጭራሽ ዑለማዎች አይሆንም ብለው ነው የዘጉት። አይሆንም ምናልባት ሌሊቱን ሁሉ ጨርሰው ወረፋ የማያገኙ ከሆነ ምናልባት እንደ ችግር ሊታይ ይችላል ያሉ ሰዎች አሉ። ግን የራሳቸው የሆነ አስተያየት እንጂ ነቢዩ ዓለይሂ ሰላት ወሰላም ሁ አኒ መናሲከኩም ሁ አኒ መናሲከኩም የሐጅን አሰራር ከኔ ውሰዱ ሲሉ ጠጠር የወረወሩት በዕደ አዘዋል ነው። በመቼው በአስራ አንደኛው በአስራ ሁለተኛው በአስራ ሦስተኛው ቀን ምናልባት አስራ ሁለተኛውን ቀን ጠጠር ወርውሮ መውጣት ይቻላል። ለአንድ ያው መሄድ ይቻላል፣ አስራ ሶስተኛው መተው ይቻላል ማለት ነው። ለምን አላህ ስብሃነው ተዓላ የቸኮለ ሰው ፈመን ተአጀለ ፊ የውመይን ፈላ ኢትማ ለህ ብሏል። ወመን ተአኸር ፈላ ኢትማ ለህ የዘገየም አስራ ሶስት ጭርሳ ሊህለ ሰየው፣ አይ ቸኩላ ሊህለ አስራ ሁለተኛ ቀን ጠጠር ወሮ መሄድ ይችላል ነው ነገር ግን ጠዋት ወርውሮ መውጣት አይቻልም። 12ተኛው ቀን ዙሁርን ሰግዶ ጠጠር ወሩሮ ፀሐይም ሳትገባ ቦታውን ለቆ መውጣት አለበት። ካደረ ፀሐይ ከገባች 13 ተኛው መወርወር ይገደዳል ማለት ነው። ስለዚህ ጠጠር መወርወር ያለብን የ 11 ተኛው ቀን የ 12 ተኛው ቀን የ 13 ተኛው ቀን ከዙሁር በኋላ ከዙሁር በኋላ ነው። የቸኮለ ሰው 12ተኛውን ጠጠር ከዙሁር በኋላ ወሩሮ መውጣት ይችላል። እዚህ ጋ ሰው መተካት ኒያባ የሚባል ነገር አለ። ጠጠር ሲወረውሩ ሽማግሌዎች፣ ሴቶች የማይችሉ ከሆነ ሰው ሊወረውርላቸው ይችላል። በሽተኞች ከሆኑ እግር የሌላቸው፣ መሄድ የማይችሉ እነሱም ከመግፋት እዛው ኸይማ አስቀምጦ ልጃቸው ወይም ሐጅ አስደራጊያቸው ሂዶ ሊወረውርላቸው ይችላል። ግን በዚህ ሀሳቦ ደግሞ ጤነኛ የሆኑ አቅም ያላቸው ጠጠር መሮ የሚችሉ ሰው የሚተኩ ሰዎች አሉ ሰው የሚወክሉ ሰዎች አሉ። አይሆንም፣ ጉልበት እያለው አቅም እያላቸው ሰው የሚተኩ ጠጠር ለመወሮር የማይፈቅድ መሆኑን ማወቅ አለባቸው ማወቅ አለብን። ሁለተኛ ጠዋት እንደው መንገዷ ትመቻለይ፣ ፀሐይም የለም አየሯም ትመቻለይ፣ ዘህማው የለ ብሎ ጠዋት ወጥቶ መወሮር አይቻልም። የመጀመሪያው ቀን ካልሆነ በስተቀር ከዙህር በኋላ ከዙህር በኋላ ነው። የአስራ ሁለተኛው ቀንም ጠዋት ወጥቶ ጠጠር ወርሮ መሄድም አይቻልም። እስከ ዙህር ጠብቆ ከዙሁር በኋላ ጠጠር ወርውሮ አስራ ሶስተኛውን ግን ጥሎ ሳይወረውር መሄድ ይችላል። ለአንድየው አድራለሁ አልቸኩልም ያለ ደግሞ አስራ ሶስትን ማድሮ ከዙሁር በኋላ ጠጠር ወርውሮ ወደ ሀረሙ ይሄዳል ነው። እንደውም አስራ ሶስት ላይ የሚቆዩ ሰዎች ጠዋፉም ሁሉም ዘህማ ስለማይኖር በጣም አመችን ሆኖ የምታገኙት። ዋላኩል ኩል ያህል ወንድም ሆንክ ሴት ለሀጅ ብለህ ገንዘብ ከስክሰህ መተህ ጠጠር መወርወር ላይ አንደኛ ሰባቱንም አንድ የሚወረውር ሰዎች አሉ ብለናል። ስህተት ነው። እንደገና አንድ ቦታ ወርረው አንድ ቦታ የማይወረውር ሰዎች አሉ፣ እገንዳው የማያስገቡ ሰዎች አሉ፣ ከእጧት ወርረው ከእሳት የማይወረውር ሰዎች አሉ። የሁሉ ስህተት ነውና ትክክለኛው የመጀመሪያው የእድቀን ሰባት ጠጠሮችን ከእጧት ከፀሐይ መውጣት ጀምሮ መውረድ ይቻላል። አስራ አንድ አስራ ሁለት አስራ ሶስት ግን ጠጠር የሚወረወረው ከዙሁር በኋላ መሆኑን እወቁልን። ነው ከዙሁር ጀምሮ እንግዲህ ከዛ በኋላ እስከላ ማሻ አላህ